ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ የምናስተምርባቸው ዘዴዎች በዋትሳፕ በኢሞ በጎግል ሚት እና በቴሌግራም እናስተምራለን። ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ዛሬ እጀላችሁ የመጣው ግን የእንግሊዝኛ ፊደላትን ነው። የእንግሊዝኛ ፊደላት በካፒታል እና በስሞል ሌተር የተጻፉ ናቸው። በካፒታል እና በስሞል ሌተር። አሁን የማሳያችሁ ካፒታል ሌተር፣ በካፒታል ሌተር የተጻፉትን ነው ማሳያችሁ። በደምብ ከእኔ ጋር ተከታተሉ። በደምብ ተከታተሉ። እኔ እያነብሁላችሁ እሄዳለሁ። ኤ ቢ ሲ ዲ ኢ ኤፍ

ዋይ ዜድ። እነዚህ እንግዲህ የምታዩቸው በካፒታል ሌተር የተጻፉትን ነው። አሁን ደግሞ በስሞል ሌተር የተጻፉትን አነብላችኋለሁ። በደምብ ተከታተሉኝ። በደንብ አድርጋችሁ እናንተ ተከታተሉኝ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ

በስሞል ሌተር እና በካፒታል ሌተር የተጻፉ ናቸው። በስሞል ሌተር እና በካፒታል ሌተር የተጻፉትን ነው ያሳየኋችሁ። እነዚህን እንግዲህ በቶሎ ለመጻፍ በቶሎ ለማንበብ በቶሎ ለመናገር የሚጠቅሙን የእንግሊዘኛ ፊደላት የመጀመሪያ ፊደላት የምንላቸው እነዚህ ናቸው እነዚህ ናቸው። እነዚህን በደንብ አድርጋችሁ እያቸው፣ ተከታተሉ። በደንብ እነዚህን ካነበባችሁ በቶሎ መለወጥ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።